አሁን ደስ አላችሁ? እሺ። አመሰግናለው። ስሜ ሰራ አብሯር ይባላል የሃርማ ዩኒቨርሲቲ የ2017 ብጩ ተመራቂ ነ ኤይት ነው አሁን ተመርቃቸዋል እንኳን አላችሁ። ሳራ የተወለደችው ሳውዲ አረቢያ ውስጥ ነው፣ ጅዳ በምትባል ከተማ ሲሆን ለስድስት ዓመት እዛ አድጋ ከዛም ወደ ኢትዮጵያ መታለች። የመጀመሪያ ፕራይመሪ ስኩሏን የተማረችው አላፊያ በሚባለው ትምህርት ቤት ሲሆን የሀይ ስኩሏን ደግሞ ከዘጠኝ እስከ አስር መወዳ ትምህርት ቤት ነው። ከአስራ አንድ እስከ አስራ ሁለት ደግሞ ኦሜጋ ትምህርት ቤት ነው የተማርኩት። ከዛም ወደዚህ ጊዜ መጠ እውነት ነው። በልጅነት ዶክተር ወይ ፓይለት እናስብ ነበር። አንዷ ከእነሱ መካከል ነኝ። እኔም ዶክተር መሆን ፈልግ ነበር ስወዝማይ የልጅነት ድሪም ነበረ እና ከልጅነት ጀምሮ ሐኪም መሆን እመኝ ነበር እና አስረኛ ክፍል አሪፍ ነበረ ውጤታችን አሪፍ ነበር። አስረኛ ክፍል አስራተኛ ክፍልም አልሐምዱሊላህ አሪፍ ነበር። ያው አሪፍ ስለሆነ ነው ወደ ሜዲሲን ያስገባኝ እና በዛን ጊዜ ከባድ ቢሆንም አልፈናል። ሀረማያ ዩኒቨርሲቲ አራተኛ ምርጬ ነበረ። አንደኛ ምርጬ አዲስ አበባ ነበረ እና ለእሱ ብዬ ራሱ ሜዲሲን ራሱ ልቀይር ነበርና ግን ያው ወደ አራተኛ ወጭ የሚደርስ አክቹዋሊ ሜን ካምፓስ እና እኛ የምናውቀው ማለት ፎቶ ላይ የሚመጣው ሜን ካምፓስ ነው፣ እና ሀረር ካምፓስ ጭራሽ ነው አናውቀውም ነበር። እና ላይክ ሲመጣ ሌላ ዲፈረንት ሆኖ ነው የጠበቅን። ያሰብኩትን አደለም ያገኘሁት። ከዛም ያው እንደ ፍሬሽ ዶርም ገባን። ዶርም ደግሞ ሁላችንም አዲስ ነን፣ ምንም አንተዋወቅም ነበር እና ከዛ በኋላ ያለው ጆርኒ አልሐምዲላ ደስ ዶርም ስንመጣ ለስድስት ነበር የተመደብ ነው። እና ሁለት ተማሪዎች ሶስት ተማሪዎች ከአዲስ አበባ ነበረን። አንዷ ከመተሃራ ነበረች። በመሀል ደግሞ ሁለት ያረ ልጆች ነበሩ። ብቻ ላይክ መጀመሪያ አካባቢ ሁላችንም እንፈራለን፣ ፈርተን ነበር። ግን ስሩ ፕሮሰስ ላይክ የትምህርቱን ሲስተም አለ። የሜዲሲን የራሱ የግል ሲስተም አለ እና ማህበራዊ ምኖረም ራሱ እንትን ይመራሃል ነገርና እነሱ ለኔ ጥሩ ነበሩ በጣም። ይህን ያህል ብዙ በዶሮም ህይወት አልተቸገሩ አክ የሆነ ክፍተት ላይ ፕሪሚር ከመግባታችን በፊት ውጤት ከመለቀቁት በፊት እንትን ነበረ ሜዲሲን ከመለቀቁት በፊት፣ የዛን ሰዓት እንዳልኩ ዩኒቨርሲቲ እንደማይደርሰኝ ስለተሰማኝ ምናምን በሜዲሲን ላይ ኢንተርስቱ እየቀነሰልኝ ነበርና፣ ፕሪሜድ ስንማር ገና ኢንትሮዳክሽን ስለሆነ ይህን ያህል ስለ ሜዲሲኑም አላስተዋወቁንም። እና ስቲል እስከዛም ድረስ እናት ኢንተርስቲድ ነበርኩኝ። ግን የሆነ ዩኒቨርሲቲ የራሱ ላይፍ አለው እና ራሱ ይመራሃል ነገር ነው። ሶ በዛ ጉዞ እያስተማረግ ይመጣል እና ሪሚድ አሪፍ ነበረ። የሆነ ቢያንስ የሆነ ሼፕ አርጎኛል ያስባሉ ናክታሊ ስሪሰበን ነበር ስሪሰበን ነበር የነበረው። ከዛ በኋላ ግቢውን ይለመዳል። በቃ ትለምዳለ ትለምዳለህ፣ ጓደኛ ታፈራለ። ከዛ በኋላ ያለውን ጉዞ ደግሞ ሲኒየሮችንም ትተዋወቃለ፣ እየለመድክ ትመጣለን ስን ከባድ አልሐምዱሊላህ። ማለት አላህ አግዞኝ ቤተሰቦቼን ተባብሮኝ ጓደኞቼም አግዞኝ እንጂ ለዚህ የደረስኩት። ሜድስን በራሱ በግሉ በጣም ይከብዳል። ከዛም ከሜድስን ውጭ ደግሞ የራስ የግል ህይወት ይኖራል። እሱም አንድ ላይ ሲሆን ትንሽ መንገዱ ይከብዳል። ጊዜ ያው ሜድስን አብዛኛው ሰዓት ማንበብ ይፈልጋል። ያንን ጊዜን አብዛኛውን ያው በማንበብ እንትን በማለት በማጥናት ነው ያሳለፍነው እና ቀጥሎ መጨረሻ ላይ ያው ሰበብ ካደረስን በኋላ በአላህ ነው የምታው። እኛ የሰው ልጆች ማድረግ የምንችለው በህይወታችን ውስጥ ሰበብ ማድረስ ነው እና ሰበብ እናደርሳለን። ከዛ በኋላ በቃ ለሱ ነበር ምታ እኔ እንትን ነበርኩኝ ቀን አንባቢ ነው በግሌ ማታ ማንበብ አልችልም። ከንጋ ባለው ከሁለት ሰዓት ቁርስ በልተን ሁለት ሰዓት ክላስ ከሌለ ከሁለት ሰዓት እስከ ስድስት ላይብረሪ ነው። ከዛ በመሀል ምሳ አለ እና ያው ትንሽ ረፍት እና ተመልሰን ወደ ላይብረሪ ከዘጠኝ ሰዓት ገብተን እስከ ማታ እንደ ሁኔታው ብቻ እንቆያለን። ግን ፈተና ሲደርስ ግን ይሄ እስኬጁል ይቀየራል፣ ሙሉ ትቀይረዋል። ትምህርት በሚገባ ተናቃችሁ ሀገር አቀፍ የዩኒቨርሲቲ መውጫ ፈተና የማለፊያ ነጥብ ያስመዘገባችሁ እጩ ምሩቃን ብቻ የቆባችሁን መነሳነስ ከቀኝ ወደ ግራ እንድታዞሩ በትህትና ጠይቃለሁ። አሁን ተመርቃችኋል፤ እንኳን ደስ አላችሁ። ዩኒቨርሲቲ እንዴት ነው የሚያጸው? ከባድ ነው፣ ከባድ ነው። አይ እንትን ነው እንደ የሰው ይለያያል። ላይክ እኔ በራሴ በግል ኤክስፒሪየንስ ሁሉንም የምጠይቀው የአንዳንዱ መንገድ ሊቀል ይችላል፣ የአንዳንዱ መንገድ ደግሞ እንት ሊል ይችላል፣ አሪፍ ሊሆን ይችላል። እና ያው እኛ ኦራልም ስላለን ትንሽ እንትን ይከብዳል። እኔ አልሐምዱሊላህ አላህ አግዞኛል። በመቀጠልም እናንተን እውቀት፣ ክህሎት እና መልካም ባህሪ ለማጎናጸፍ ካላቸው ገቢና ጊዜ ቆጥበው ራሳቸውን በድለው የእናንተን እድል የተቃና ለማድረግ ሌት ተቀን ዘብተው የሚችሉትን ሁሉ ላደረጉትና በዛሬው ግብረ በዓላችሁ ላይ ተገኝተው የደስታችሁ ተካፋይ ለመሆን ለቻሉትና ከፍተኛ ፍላጎት ቢኖራቸውም በተለያዩ ምክንያቶች እዚህ የምረቃ በዓል ላይ በአካል ለመገኘት ላልቻሉ ውድ ወላጆቻችሁና ቤተሰቦቻችሁ ክብር ሁላችሁም በአንድነት እጅ እንድትነሱ መትትና ጠይቃለሁ። አመሰግናለሁ። ተቀመጡ። እኔ ከጌታ በመቀጠል ትልቁ ጫዋታ የተጫወቱት ቤተሰቦች ናቸው። በእያንዳንዱ መንገድ ላይ በያንዳንዱ ሁኔታ ላይ ሰፖርት እያደረጉኝ ከጎኔ በመቆም ምንም ሳይደክማቸው ሳይሰለቻቸው ለዚህ አድርሰውኛል እና በጣም ከልቤ ነው አመሰግናቸው። ዩኒቨርሲቲ ብዙ ነገር ያስተምራል፣ ጥንካሬን ያስተምራል ትግስትን ያስተምራል እና ሁሌም በእያንዳንዱ መንገድ ላይ ተስፋ አለመቁረጥን ያስተምራል። ከዶርም ህይወትም አንስቶ አዲስ ልምድን ለመልመድ ማለት ካለህበት ስኮፕ ሰፋ አድርገህ እንድታስብ ያደርጋል እና በእያንዳንዱ መንገድ ላይ ማን እውነተኛ ጓደኛ እንደሆነ እንዳልሆነም እንዲለይልህ ያደርጋል። ዩኒቨርሲቲ ብዙ ነገር ያስተምራል። ራስን መቻል ያስተምራል። ችግሮችን እንዴት መጋፈጥ እንዳለብህ ያስተምራል እና ብዙ ነገራቶችን ያስተምራል። ማስታወስን እንደዚህ አይነት ነገር ማስታወስ ይከብደኛል፣ ግን ገጠመኝ አሉም በጣም ብዙ ገጠመኞች አሉ። ኦኬ የጅብ ገጠመኝ ነገራችሁ እንትን ሴቶች ዶርም እንትን እያልን ብሎካችን ውስጥ ነገ ልንፈተን ሪትን ኤግዛም ነበር፣ ሲዋን ላይ ሲቱ ላይ ሪትን ኤግዛም ብቻ ነበር። እና ቁጭ ብለን እኔ ጓደኛዬ አስሊ እና ሳምራ ቁጭ ብለን እያጠናን እያለ ጥያቄ እየሰራን ነው። በዛ መሀል ቁጭ ብለን ጅብ ቀጥ ብሎ ገባ፣ እንትኑ ላይ ማለት ነው። በደረጃው ቀጥ ብሎ እንደ ኖርማል ሰው ገባ። ከዛ ጅቡን እያየሁት ነው፣ እና ለእነሱ ጅብ ጅብ ላቸው ምን ሆና ነው ብለው ሲያዩ ጅብ ጅብ እያልኩኝ ሳሳያቸው ጅቡን ያዩትና፣ በዛ ማለት ሮጠዋል ነገር ነውና፣ ዞር ስን የሉ። ከዛ ጅቡ ቀጥ ብሎ እየመጣ ነው፣ እኔም ሮጥኩኝ ወደ ሜዲስን ዲፓርትመንት ልንሮጥ ስንል እሱ ወደ ሜዲስን ነው፣ ቀጥ ብሎ ፈርስት ፍሎሮችን ቀጥ ብሎ እየሄደ ነው፣ ወደ ፋርማ ሄደ። ከዛ ቆመና ጠበቅ ነው ምናምን ወጣ። ከዛ ኡፋ ብለን ልንመነስልን በሽንት ቤት በኩል ሌላ በር አለ፣ ሌላ ጅብ ቀጥ ብሎ መጣብን። የዛኒ ሮትሪዮዲስ እንደገባን በጣም ይመስቁና አንዱ የጅብ ገጠመኛችን እሱ ነው። አሳዛኙ ገጠመኛችን ደግሞ የሚሆነው ያው ላይፍ ብዙ እንትን አለ ብዙ አጋጣሚዎች አሉና፣ ያው ከትንሹ አሳዛኝ የምለው እንትን ለኦራል ስናጠና በተለይ የዛን ሰዓት ላይ የምናየው ማል ሰፈሪንግ ምናምን፣ ከዛ እሱሱ ለኔ ከባድ ገጠመኛ እስ በራሳችን ስናጠና ስንተሽ በተለይ ያቺ ልንገባ ስንል ያለችዋ ሚኒት እሷ ትንሽ ያዝ ታደርግልሽ ተግባር ተኮር ላይ ማለት ነው። አንደኛው ሆስፒታል ውስጥ ክሊንካል አታሽመንት ነበረ። ሁለተኛው ደግሞ ቲቲፒ ነበረ እና አንደኛው ሆስፒታል አታችመንት ላይ የነበረ ላይ በጣም ትግስትን አስተምሮ እና መጀመሪያም በትግስት እየተማረ የመጣን ሰዎች ግን ከሰው ጋር እንዴት መግባባት እንዳለብን የሰዎችን ታካሚዎችን እንዴት ማሳመን እንዳለብን ከእነሱ ጋር ያንን አንደርስታንዲንግን መፍጠር እንዲያምኑን ማድረግ እና ለሕይወታቸው ተስፋ እንዳላቸውን መንገድ ሱ ቻሌንጅ ነው ኢንተርንሽፕ ላይ ና ከሲኒሮችም ጋር መግባባትን ትንሽ ይቀዳል እና ላይክ ፍሬሽነን ወዲያውን ቀጥታ ስትገባ ኤንቫሮንመንት ላይ ፍሬሽነን እና ቲንክ ሱ ነርስስ ምናምን በደንብ ያስተምረዋል። እሱሱ አለ። ቲቲፒ ላይ ደግሞ ደስ የሚለው ነገር እንትን ነው፣ ትንሽ ከሆስፒታል ኤንቫሮንመንት ወጣ ያለ ነገር ነው። ማህበረሰቡ ላይ ነው የምትሰራው፣ ማህበረሰቡ ነው የምታስተምረው። ላይክ ፕሬቨንሽን ስለሆነ እሱ ነገር ሞር ደስ ይላል። የወደፊቱን አላህ ነው የሚያውቀው። እኔ እንጃ። ያው መስራቴ አይቀርም ግን የቱ ጋ ምኑ ጋ ፎከስ እንደማድረግ እስካሁን አላሰብኩበትም፣ እና እስኪ እናያለን ሌት ሶት ነገር እሱ ጥያቄ ባለፈው አንስተን ነበር ስለራሳችን እና ያኔም ተጠይቄ መመለስ አቅቶኝ ነበር። አሁንም እንጃ ራሴን በምን ሁኔታ እንደማገኘው። አሁንም ይሄንን ቦታ ደርሳለሁ ብዬ አስቤ ማላቀም ነበርና ያው ኢንሻአላ ህይወቴን አሸንፋታለሁ ያስባል። ያው ወደ ሳውዲ የምመለስ አላማ የለኝም ግን ላይክ

በጣም ይጠቅማል ባይ ነው። እኔ ለግሌ በጣም ይጠቅማል ባይ ነው፣ ምክንያቱም ተስፋ አስቆራጭ ሁኔታዎች ይፈጠራሉ በህይወት ውስጥ ላይክ ምን ማድረግ ማትችላቸው ሁኔታዎች አሉ። እኛ ስንኖር አየርም እኛ አስተነፋፈሳችን ራሱ ኢንኮንትሮል የምንቆጣጠረው ነገር አይደለም፣ እና ህይወት ማትቆጣጠራቸው ነገራቶች በጣም ብዙ ናቸው እና በዚህ ስትረግል ውስጥ ማለት ነው እያንዳንዱ የአምላክ ስራ ታይበታለህ የአምላክ ተአምራቶችን ታይበታለህ እና እኔ ማለት አላህ ለዚህ ያደረሰኝ ለዚህ ያበቃኝ አልሐምዱሊላህ እሱ ነው እንጂ። እውነት በቃ እኔ ስራ የምለው ሁሌ እኔ እንደ ሰው ልጅ የሚጠበቅብኝ ምንድን ነው? ሰበብ ማድረስ እስክችለው ድረስ አደርሳለሁ። ከዛ በላይ በቃ ማለት አንችልም። እኛ እኛ ሰው አለን ገደብ አለን። የሰው ልጅ የራሱ ገደብ አለው እና አላህ ነው እንትኔን አይቶ ልፋቴን አይቶ ድካሜን አይቶ ለዚህ ያበቃኝ እና ከምንም በላይ ጌታዬን አልሐምዱላህ ረቢል ዓለሚን እሱን ነው የማመሰግነው። በመቀጠል ቤተሰቦቼና ጓደኞቼ ሮሙቼ በጣም ነው አመሰግናለሁ።